ግልጽ ጨረታ በአዲስ አበባ ከተማ አስተዳደር የህዝብ መዝናኛ ቦታዎች አስተዳደር ኮርፖሬሽን ለተለያዩ አገልግሎቶች የሚውለውን በኮሪደር ልማት በለማው ውብና ማራኪ ፋውንቴን ባካተተው አራት ኪሎ ፕላዛ አንደር ፓስ ሱቆች በግልጽ ጨረታ አወዳድሮ ለማከራየት ይፈልጋል። እርሶም የእድሉ ተጠቃሚ እንዲሆኑ ጨረታው ከተነገረበት ቀን አንስቶ መወዳደር የሚችሉ ሲሆን፣ ዛሬውኑ ጨረታው በስር በተጠቀሰው አድራሻ በመውሰድ የንግድ ልሞን ያሳኩ። እጅግ ማራኪና ውብ በሆነው አራት ኪሎ ፕላዛ አንደር ፓስ ሱቆች ለንግድ ሥራ አዋጭ በሆነው ቦታ ላይ ንግዱን ያቀላጥፉ። ለወርቅና ጌጣጌጥ፣ ለሞባይልና ኤሌክትሮኒክስ መሸጫ፣ ለወንድና ለሴቶች አልባሳት ቡቲክ፣ ለኮስሞቲክስ፣ ለፋስት ፉድና ለተለያዩ አገልግሎቶች የሚውሉ ሱቆች ተዘጋጅቶሎታል። ልብ ይበሉ፣ ኮርፖሬሽኑ የተሻለ አማራጭ ካገኘ ጨረታውን በከፊልም ሆነ ሙሉ በሙሉ የመሰረስ መብቱ እየተጠበቀ ነው። በአዲስ አበባ ከተማ አስተዳደር የሕዝብ መዝናኛ ቦታዎች አስተዳደር ኮርፖሬሽን